ይ ምኖራችኋል እንኳን አለ ሁለትና ሶስት ሰዓት ቆሞም አገልግሎትና እድሜ ልካችንም ከእግዚአብሔር ቤት የማናጣበት አደገኛ ዘመን ነው። ህይወታችሁና ኑሯችሁን ከዚህ ከሚያስፈራው ነገር ይጠብቅላቸው። ስበርስ ወገቡ ሀገር ያማረው ሀገር የተቆነጨው እኮ ሀገር ወደ ከፍታ ትሄዳለች ተብሎ ነው እንጂ ግብረ ሰዶማውያን መሸነና እንዲያደርጉባት አይደለም። ብቻ ኢትዮጵያዊ ወንድ የሴት ልጅ ልብስ ለብሶ በአደባባይ ይታያል። ሀገር ነው ስትመጡ የማህሌቱ ነው ወይ የቅዳሴው ነው ወይ የኪዳኑ ወይ የወንጌሉ ነው? በህይወታችሁ ቢያንስ በሳምንት አንድ ቀን ከነዚህ አራቱ ነገሮች አንዱ በእናንተ ህይወት ውስጥ ካልገቡ ህይወታችሁ ጥያቄ የምልክት ውስጥ ነው፣ ጉዳችሁ ነው ይባላል። ጾቁት ያሽ መሆኑምኛቸሁ አለ እነዚህ ሊቃውንቱ ያሬዳዊ ዜማ ደስታችሁን ሰማያት ካልወሰደው፣ የቅዳሴውን እጣን በአፍንጫችሁ ካልሸጠታችሁ ወይ ወንጌል ከመራችሁ ካላረፋችሁ እግዚአብሔር ወይ ተታይኛ ነው ብላችሁ አልቅሱ። ካልሆነ በስተቀር ውጭ ያለው ጉድ ይሄ ተዋሕዶ ሲያፈርሳ ኢትዮጵያና ተዋሕዶ በቁሟ ሲዋረዱ እያየን ዘማን ከዚህ ወዲያ ክብር የለን፣ ከዚህ ወዲያ ክብር የለን። የተከፈላቸው ሰዎች ከፈሎ ቢሆን እናውቃለን። ማቴዎስ ወንጌል ምዕራፍ 27 ቁጥር 50 ላይ የተከፈላቸው ሰዎች ኢየሱስ ከማቴዎስ 28

ለፊቱ ያቁመኝ ስላሴ መስገድ የምትሉ ሆና የሐዋርያው ቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ አስራ አራት ቁጥር 12 ትም የሚል ቃል አለ። አሁንም በመንፈስ ሆናችሁ እግዚአብሔርን በመፍራት ሆናችሁ ይህን ቃል ትናገራላችሁ። እንግዲያውስ እንግዲያውስ እያንዳንዳችን ስለ ራሳችን ለእግዚአብሔር መልስ እንሰጣለን። ለማ መልስ እንሰጣለን? ስልጣንህን በአግባቡ ካልተጠቀምክ፣ ለእግዚአብሔር መልስ እንሰጣለን። ገንዘብህን በአግባቡ ካልተጠቀምክ፣ ለእግዚአብሔር መልስ እንሰጣለን። ማምረጫ የለም።

ያንዳንዳችን ስለ ራሳችን መልስ ሰጣለን። ጠንቋ ቤት እድሜያችንን የጨረስን፣ አድማ ላይ እድሜያችንን የጨረስን፣ ስስት ላይ እድሜያችን የጨረስን፣ ዘረኝነት ላይ እድሜያችንን የጨረስን፣ ሰው በማማት እድሜያችን ያለቀ መልስ ሰጣለን። ይህን የመሰለ ዘመንና ይህን የመሰለ እድሜ ተሰጥቶ ሽሻ ቤትና ጫት ቤት እድሜ ካለቀ ያ የጨረስክበትን ዘመን እግዚአብሔር ፊት መልስ ሰጣለ። ሬስ ስናገረው ሊመር ይችላል። ኢትዮ ቋንቋ እግዚአብሔር ግን እውነታው ይነግራል። ወደዳቸው መቀና የተከፈለው ሰው ብዙ ሊናገር ይችላል። ኢትዮጵያ በጣም የተከፈላቸው ሰዎች አደባባይ እየወጡ እያቅልሽባል ደፈ የተናገ ምድር ለቀው ሰማይ ወጥተዋል። አጥሩ ላይ ነበሩ ቤተ መቅደስ ገብተዋል። ቤተ መቅደስ ነበሩ ታቦቱ ላይ ነርሰዋል። ሰው ሲከፈለው ይታወቃል። ከእዚህ እራሳችሁን ጠብቁ፣ ሃይማኖታችሁን ጠብቁ፣ ተጠቁ ለዚህ ዘመን ላይ ደረሰ። በሚያሳፍር ሁኔታ አይናችን ያየ ጆሮአችን እየሰማ ከአንድ ነጥብ አምስት ሚሊዮን ይሁዳዊ አይሁዳውያንን በጉድጓዱስ ያቀለጠ ጀርመናዊው የናዚ የልጅ ልጅ አራተኛ ትውልድ እኛ ሀገር መጥቶ ህዝባችንን ወንጌል ሰብከው ይልና

እያ ቀለሾ ንጠንድ እኛም ከውስጥ ቀስ እያለን እያለማመዱ ነው። ሞትና ሐቃትን እያለማመዱ ነው። ዘረኝነትን አለማመዱን እንደምታዩት ነው። በቁመና ሰው ማረድን አለማመዱን እንደምታዩት ነው። ለመኪናና ለሞባይል ብሎ ሰው አለማመዱን እንደምታዩት ነው። ጉጎና ሐቃት እየሰራን አይናችን ቁልጭ ቁልጭ እያለ መኖርን ተለማመድን እንደምታዩት ነው። አሁን ደግሞ እርስ በእርሳችሁ ተጋቡ ብለው ነው እንግዲህ። መዳን አይደለም ያታለገኝ ምን ይችላል ለማና ቤት ይባላል። እንዲደርሳችሁ አትመለሱ። ቀና ብላችሁ ሀገርን፣ ህዝብን ተመልከት በሉና ጸልዩና ሄዱ። ሽማግሌዎች መጥቶ የምትፈልጉ ከሆነ ከተኛችሁበት ስምጣ ላይ ተነሱ። ወጣቶች መኖር የምትፈልጉ ከሆነ ሃይማኖታችሁና ታሪካችሁን ተከተሉ። ኦርቶዶክስን ተከተሉ አንላችሁ፣ እውነታውን ተከተሉ። ዳንኤል ማርስ ባቢሎን ሆኖ መከራ በዛበት የሚያመልከው አምላክ አንተው አረሰው በጣም የሚገርም ልኩን ሊያጸናው ሲችል በርታ ይለው ሲችል እግዚአብሔር ግን መላኩን ላከለት ሚካኤል ዳንኤል ጋር በታሰረበት በጨለማው የሚያስፈራው ቦታ ሆኖ ይሄ ቢቴ የቆማችሁለት ሚካኤል ዳንኤልም ሊያጽናናው ። ሄደ ዳንኤል ማለት ብሎ ዳንኤል ማለት ብሎ ዳንኤል ማለት አዳነኝ አዳናችሁ አምላካችሁ ነው። መስግሉ ያ ደገና እኔ ለእናንተ ዛሬ እንዳዲስ ስብከት አልሰብካችሁም፣ ግን እንደነገርኳችሁ በሰበረ ሰበሰባ ዘጸአት ምዕራፍ 23 ቁጥር 20 ላይ እንደዚህ ይላል። ሕንጻችሁ ከፍ ይበል ነው። በመንገድ ይጠብቅ ዘንድ ወደ አዘጋጀው ስፍራ ያገባህ ዘንድ መላኬን ድገም አንሳ በፊትህ ይልካል ነው። ይህን መልአክ ለእናንተ ይላክላችሁ። አሜን እኮ እንደምን አደራችሁ። እንድ ምን ሆኖ የሚያገራ ምን አስጨነቃችሁ? ይኸው ነው። በቃ መላእክት እንዲህ ናቸው። እግዚአብሔርና ለሙሴ በፊቴ ስሜ በሱ ላይ ነው። ማለት ደግሞ እንደ እግዚአብሔር ያለ ማንም የለም። ይገማ እንደ እግዚአብሔር ያለ ማንም የለም አሜን። ጸለቻችሁ ልጅ አሜን። ታዲያ እንደ እግዚአብሔር ያለ ነው ነው አሜን። ሰማይን ዘርግቶ ምድርን አጽንቶ ይሄው ያላየ ነው። አጥንትህን አበርትቶ ያላየ ሀት ልብን አጽንቶ፣ ሳንባ እንዲተነፍስ አድርጎ ጭምንሽው አይን፣ ይሄ ሁሉ ብርሃን እንዲታይ ያደረገ እንደ እግዚአብሔር ያለ አሜን ማንም ያን ማለት እግዚአብሔር ያለ ማንም የለም ማለት። ዛሬ በዓሉ ምን ለተከበረው መልአክ ነው። ዘፍጥረት ምዕራፍ ሁለት እንዴት

ወንድ ልጅ ስለወለደች ወንድ ልጅ መውለድ ነውል ስለነበረ ክልክል ስለነበረ ስለማያድግ ልጇን ለመንቀል አድርጋ ብትጥለው እዛ ውሃ ላይ እየተሳፈፈ የፈርዖን ልጅ ልጅ አግኝታ የፈርዖን ልጅ አግኝተው ቤተ መንግስት፣ እንዳደገ ለእናንተ ሰበር ዜና አዲስ ተመካየ እንደዛ እያለ ግን፣ ሙሴ እያደገ ሄዶ መላኩ እንዴት የቆምክበት ስፍራ የተቀደሰ ነውና የግርን ጫማ አውልቅ ብሎ እንደነገረው ቃል በቃል እንዳናገረው ሁላችንም የምናውቀውና የተረዳነው ነገር ነው። እንደውም ሙሴ ህዝብ እስራኤልን እየመራ ሲሄድ መልአኩ ልኮ ሙሴን እንደመራው ህዝቡ ነፃ እንደወጣ የህዳር ሚካኤል ቀለማችን ነው። ስለዚህ እንደዚህ አሁን የዛሬው ታሪክ የዛሬው ነገር ሲነገር አንዳንድ ሰዎች የወንጌል ውጤት ስለማይመስላቸው ሬፈረንስ ብዳሚ ከየም ነው ባህራንን ያዳነበቀ ነው ስንላቸው፣ በዛ ቅዱስ ላይ አለ ይሉናል። ይሄ ከወንጌል በኋላ የተደረገ ታሪክ ነው የሚያምኑ ሰዎች የተደረገላቸው ነው። ይህን አጠራርጎ ለማስረዳት በየአድባራቱ ጸበል የተጠመጣችሁ ነው። ጸበሎቻችን ይፈውሳሉ አይፈውሱም? እናንተ ምስክሮች ናችሁ፣ ምስክሮች ናችሁ። ማን ይመስገን። ይህን እምነት ሊቀሙን ነው የሚፈልጉት። ባልና ሚስት የሆናችሁ በሃይማኖት ጸንታችሁ እንደምትኖሩ ጸንተው የሚኖሩ እስክንድርያ አካባቢ የሚኖሩ የክርስቲያኖች ታሪክ ነው። ባልና ሚስት አብረው የኖሩ ልጅ የኖረ ጉዳዩ ዘገየ። የዘገየባችሁን ነገር መድኃኔዓለም ያድርስላችሁ፣ አሜን አትሉም። እዚህ ጉዳይ ላይ እየተናጋ ብዙ ሰው አለ። እነዚህ ቀና ብላችሁ የምትሰሙት አምላክ የልቦናችሁን ምሻት ይፈጽምላችሁ፣ አይሏችሁ ምንና

ይህ አምላክ ቤታችው መጣዘንድ የታንገደ ጌታ ነው። ክብርና ምስጋና ስለታመመችለት ስለታመመችበት ታሪኩ ጥሩ ነው። በስልጣኑ እኔ ራሴ ወይ መጥቼ እፈውሰዋለሁ። ይህ እድል ለእናንተ ያደርግላቸዋል። ራሱ መጥቶ የቤታችሁ ታሪክ ያስተካከላል። የቤታችሁን፣ የቢሮችሁን፣ የስራችሁን የምትጨምሩበትን ነገር ራሱ መጥቶ ያስተካክልላችሁ። እንዲህ አይነት አምላክ ነው። ቤተክርስቲያን ኑ ስትባሉ የምትመረሩ ሰዎች አንድ ቀን እናንተ ቤት ቅዱስ ሚካኤል የዛሬው በዓሉ ባህራ የሚባል ህፃን ልጅ እናትና አባቱ እየኖሩ በሰላም እየኖሩ እያለ የአባቱ የመኖር የእድሜ ዘመኑ አበቃ። ይሄ ህፃን ልጅ ተጸምሶ አባቱ ሞተ። እንዲህ ካለ መራራ ሀዘን ህይወታችሁን ይጠበቅላችሁ። ሴትዮዋ ፍት ነበረችበት። ሲዳመቶች ሴቶች በመጽሐፍ ላይ ጥቃስ 24 3 አካባቢ አንዳንድ ሴቶች አስደነቁ፣ አንዳንድ ሴቶች አስገረሙ። እስኪ ሰውዬ ቁም። አንዳንድ ሴቶች አስገረሙ። ኧረ ሞላ ኧረ ሰማይ ስኒ ግራ ምጪት ጠፋ። ለጸሎት ያልበረታ ወጣት የቲክቶክ ጌም እየተጫወቱ ጌሙ ስትሸነፍ አውቆ ወንዱ እንዲያሸንፍ ህዝቡ ወንዱ እንዲያሸንፍ ያደርጋል። ይህ ስራ ፈት እሷ ሴቷ ስትሸነፍ አይን ለአይን የምታምን ልብን የምታሸፍት ስለሆነች የጌሙ ቅጣት ምግብ ብይ፣ ውሃ ጠጭ ቢሆን ጥሩ ነበር! ነበረ እርቃንሽን ቁም ይላታል። እኒህ አይነት የነተረዘነኝ

ዜማችሁ ጨምሮ ያላችሁ ሊባርክላችሁ በሰው ፊት አቁማችሁ ልህነት ምራራ በጭንቅ እየወለደች ያለቅሰች፣ ያለአባት እንዴት ለማሳደገ እያለች ስትሰቃይ ስታለቅስ፣ ደግ ሴት ስለሆነች ስመ እግዚአብሔር ቤቷ ስለሚጠራ እግዚአብሔርን ስለምትፈራ ማን ስለምትፈራ ልብቸኝነቷ ጊዜ ደረሰላት፣ መላኩ መጣና አትጨነቂ ባልሽ ደግር እግዚአብሔርን የሚፈራ የኔን የሚካኤልን ዝክር የሚዘክር መላእክትን የሚያከብር ቅዱሳንን የሚያገለግል ነው። ስለዚህ ችግር የለውም አትፍሪ። ይሄ ልጅ እንደዚህ ድሃ እንደሆነ አይቀርም። ለምልክት ይሆን ዘንድ እግዚአብሔርን የማይፈራ ነገር ግን እግዚአብሔር የባረከው ሀብት የሰጠው ጤና የሰጠው የእግዚአብሔርን ስም የማይቀራ ጎረቤት አለውና የጎረቤቱ ለሱ ነው የተዘጋጀ ያለለት እግዚአብሔር ሆይ ቤተክርስቲንልኝና ያዘጋጀልኝ አቅርብልኝ። ያዘጋጀላችሁ ያቅርብላችሁ ነው ለሐዋርያቱ መንፈስ ቅዱስን ጠብቁ ያላቸው አስር ቀን ነው።

ተደርጎ ጻኑ አጠቀ ጻኑ ወሰደው አሳደገው እቁሶ ነው። እነና ከኋላችን ሞት የሌለን አይመስላችሁ? እንዲህ በክብር የቆምነው ነው ከፊታችን ማን ስለቆመ ነው? ተሳሳትኩ። ማን ስለቆመ ነው? ክብር ለስሙ ይሁን። እሱ ስለቆመ ነው።

ያ ወለል ያለ ልጅ አቤት፣ እግዚአብሔር ይችላል አይችልም? ይችላል፣ እግዚአብሔር ይችላል። ምክንያቱም እጥን ሙሴ ከባህር ላይ አምሮታል ብየ ነገር ያቸዋል ነው። ዮናስን ባንበሪ ውስጥ አምሮታል ብየ ነገር ያቸዋል። ስለዚህ ለእናንተ ይሄን መረዳት አይከብዳችሁም። መድኃኔዓለም የሚጠራጠር ልቦና ከህይወታችሁ ውስጥ ያስወግድላችሁ። ተጠራጣሪ ሰው አይሰጥም፣ በምድር ላይ አያምርም። የተጠራጠሩ ኮሮ እየቀደሱ ፈርሰው ይቀሩት።

ክፉር ስራ የምትሰሩ ሰዎች ወገዶች ወደድክም አለሃም በሰራው ስራ ልክ ብ ታመራ። ስለዚህ ሰውዬው አዘነ አንተ

ሰማችሁ ነው። እስቲ አመስግኑ። ይህንን ብላቴና ሲመጣ በአስቸኳይ እንድትገሉት የሚለው ደብዳቤ የብላቴና እንደመጣ ብሏል።

ስለ ባህራን ነገሩት። በዛው በደንጋጤ ወድቆ እንደሞተ መጽሐፋችን የቤተክርስቲያናችን የሰኔ አስራወ እርሳን ያጓ አጣፍቶ ቁጭ አድርጎታል። ባህራንም ቤተ መቅደስን እያገለገለ ለቅዱስ ሚካኤል በአማላጅነቱ በመንገድ ያገኘውን መልአክ መ እየዘከረ እያገለገለ ዘላለሙ ኖረ።